ጂኒዎች ወይንም ደግሞ ሰይጣኖች ምንድን ናቸው? ቢስሚላህ ረህማን ረሂም። አውዝቢላህ ሚነ ሸይጣን ረጂም። ጂን የሚለው ቃል ጀነ ማለትም ተሰወረ ወይንም ደግሞ ተረበቀ ከሚል ግስ የመጣ ሲሆን ስውር ወይንም ደግሞ ድብቅ ማለት ነው። ጂኒዎች የተፈጠሩት ከሰው በፊት ነው። ሰው የተፈጠረበት ንጥረ ነገር አፈር እንደሆነ መልአክ የተፈጠረበት ንጥረ ነገር ብርሃን እንደሆነ ሁሉ ጂን የተፈጠረበት ንጥረ ነገር ደግሞ እሳት ነው። ቁርአን ላይ ጂንንም ከሰው በፊት ከእሳት ነበልባል ፈጠር ነው ይላል። የአላህ መልክተኛም ረሱል ስለ ላሁ ለ ወሰለም እንዲህ አሉ። መላእክት ከብርሃን ተፈጥረዋል፣ ጂኒዎች ከእሳት ነበልባል ተፈጥረዋል፣ አደም ከእናንተ እንደተገለጸላችሁ ከሚያበለጨለች ሸክላ ተፈጥሯዋል ይላል። ጂኒዎች የተፈጠሩበት ዓላማ የፈጠራቸውን አላህ እንዲያመልኩ ነው ጂኒንና ሰውንም ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል ቅዱስ ቁርአን ላይ ጂኒዎች እንደ ሰው ወንድና ሴት ሆነው የሚወለዱና የሚወልዱ የሚኖሩና የሚሞቱ የሚበሉና የሚጠጡ ፍጥሮች ናቸው ኢማም ቡኻሪ መጽሐፍ 87 ሐዲስ 13 ኢብኑ ወዋዝ እንደተረከው ነቢዩም እንዲህ ይሉ ነበር በኃይልነትህ እጠብቃለሁ። በእውነት የሚመለክ ከአንተ ከማትሞተው ሌላ የለም ጂንና ሰው ግን ይሞታል። ሱነን ኢብኑ መሐጅ መጽሐፍ 1 ሐዲስ 312 የአላህ መልክተኛም ረሱል ሰለላሁ ዐለይሂ ወሰለም አሉ፣ ቆሻሻ ቦታዎች በሸይጣናት ይጎበኛሉ። ከእናንተም ወደዚያ ሲገባ፣ አላህ ሆይ ከወንድና ከሴት ሸይጣናት በአንተ እጠበቃለው ይበል። ለጂኒዎች ጀነትና ጃንም እንዲሁም የትንሣኤ ቀን ቀጠሮ እንዳላቸውና የተፈጠሩበት ዓላማ ካየን ዘንዳ በነፃ ምርጫቸው ሙስሊም አሊያም ካፊር የመሆን ምርጫ አላቸው። እኛም ከእኛ ውስጥ ሙስሊሞች አሉ፣ ከእኛም ውስጥ በዳዮች አሉ። የሰለሙ ሰዎች እነዚያን ቅንን መንገድ መረጡ። ከጂኒዎች መካከል አማንያን እንዳለው ሁሉ ካዲያንም አሉ። ካዲያኑ ሰይጣናት ይባላሉ። ኢብሊስ በተፈጥሮ ከሰው ወይም ከመላእክ ሳይሆን ከጂን ሲሆን በመጥፎ ባህሪው ደግሞ ሸይጣን ነው። ለአደም አልሰግድም ብሎ ያመፀና አደምና ሐዋን ያሳሳተ እርሱ ነው። ለመላእክትም ለአደም ስገዱ ባላቸው ጊዜ የሆነውን አስታውስ። ወዲያውም ሰገዱ፣ ኢብሊስ ብቻ ሲቀር፣ ከጂን ነበር፣ ጌታውም ከጌታውም ትእዛዝ ወጣ። ከእርሷም ሸይጣን አዳለጣቸው በውስጡም ከነበሩት ድሎት አወጣቸው ይላል። ቅዱስ ቁርአን ላይ ስለ ጂኒዎችና ስለ ሸይጣኖች ምናልባት ሰፋ ያለ ቪዲዮዎችን ከፈለጋችሁ ኮሜንት ሴክሽን ላይ አሳውቁኝና ተንኮል ስራቸውን ነፍሶቻችሁን እንዴት እንደሚውሰው እንደሚወሰውሱ እና እናንተንም ከእውነት አርቀው ወዴት እንደሚወስዷችሁ ሰፋ ያለ መረጃ እንድሰራላችሁ ማለት ነው ሰው ኢንሻአላህ?